ሐጂም እዚህ አይነት ብዙ ኳሊቲዎች ነበራቸው። ከኳሊቲው አንዱ ምንድን ነው? ከሰው ጋር መግባባት በቃ ሴቷ ጋር ሲገናኙ ከሴቷ ጋር እንዴት መነጋገር እንዳለባቸው የተካኑ ሰው ነበሩ። አሊም ጋር ሲገናኙ ከአሊም ጋር እንዴት መገናኘት እንዳለባቸው ያውቃሉ። ተራ ሰው ተራ ልጆች ነበርን እኛ በዒልሙም ደረጃ በዘመናዊ ትምህርቱም በዛ ጊዜ ወጣቶች ነው እና ከኛ ጋር ደግሞ እንዴት አርጎ እንደሚያጫውቱ እንትን፣ ልክ ሆነ አንተ ልጆችን ማጫወት መቻል እኮ ጊፍት፣ እና እንደዛ ደግሞ ቸር በቃ፣ እጃቸው በቃ ሰፊ። ቤታቸው ብቻቸውን በልተው አያውቁም፣ ስፔሻሊ ምሳ ጊዜ። ጧቱ እንኳ ያው ሁሉም ስራ ላይ ምናምን ስላለ ብቻቸውን ይበሉ ይችላሉ፣ እራትም እንደዚያ። ግን ምሳ በቃ እኔ ብቻቸውን የበሉበት ጊዜ ምንም ስዘይልኝ ከትዝታዎች ውስጥ ዋናውና ትልቁ ምናልባት እኔ በኔ በኩል የራሴ ተሞክሮ የተለየ ግንኙነት ነበረን። ከኔ ጋራ ያው እናቴም አላህ ራህማ፣ በህይወት በነበረችበት ወቅት ያማት ነበረ፣ ይህ ሳል በሽታ ነበረባትና እናቴን ቢያንስ እንደው በወር አንድ ጊዜ መጥተው ቤት መጥተው ይዘይሯት ነበረ እናቴን እና በቃ ይሄ በሳሉ ሁኔታ በጣም ይጨነቃሉ ይፈከራሉ፣ እና ስር እንደተሻለለ በቃ ያው ሐኪም ቤት ሁላ ሙከራ አድርጓል። ከዛ በተረፈ በአኸላቅ ዙሪያ ደግሞ በተለይ ሲፋቸው በምትመለከትበት ጊዜ አንድ ወቅት ያው እናቴ ወደ አኸራ ልክ እንደሄደች ቀጥታ እንደሰሙ ያው እንግዲህ ወዲያውኑ ነው በሮው እየመጡት እንደውም መጀመሪያ እየተገኙት እሳቸው ናቸው ማለት እችላለሁ። እና በቃ ከዚህ ሁኔታ የተማርኩት ትምህርት እኔ ከራስ ሀጃ ለወንድም ሀጃ መሞትን፣ ከራስ ፍላጎት ለወንድም ፍላጎት መቆምን፣ ከራስ ጥቅም ለወንድም ጥቅም መደሰት መቻልን። ኪኪያ ማለት የቤተሰብ ስም ነው። ሐጂ ሙሳ አባታቸው ሐጂ ማህሙድ ኪኪያ ይባላሉ። ኪኪያኖች ከጥንት ከጠዋቱ የጠንካራ ሙስሊም ቤተሰብና በዓለም የታወቁ የቱርክ ነጋዴ ዘሮች ናቸው። ቱርክ ቀይ ባህርን ስትቆጣጠር ተከትለው ወደ ኤርትራ በመምጣት ለሃምሳ ዓመታት በኤርትራ አንቱ የተባሉ ነጋዴዎች እንደነበሩ ታሪካቸው ያስረዳል። ጣሊያን ወደ ኢትዮጵያ ስትገባም ወደ አዲስ አበባ በመምጣት የኢትዮጵያን ኢኮኖሚ በአንድ ጊዜ ወደ ላቀ ደረጃ ማድረሳቸውም ታሪክ ይመሰክርላቸዋል። አንድ ቀን ትዚህ ይለኛል ትንሽ ሰሃን ምናልባት የኛ አይነት ወጣቱ ሽማግሌን እንዳትሉኝ እና ወጣት እንዲህ ሁለት ሶስት ጉርሻ የሚያደርጋት ሰሃናት በቃ ያን ሰው ሰሃ ነው። በኋላ ብዙ ጊዜ እሳቸው እርጎና አሳ ይወዳሉ። እሷን ቀላቅለው ዳቦ ጋር ይበላሉ። በኋላ እኔ አሁን ሰሃናው ሳይ የአንድ ሰው ሰሃን ናት። አሁን መቁጠር ጀመርኩ፣ ሳይ ሁሉ ወጣት፣ የተራበ ወጣት ነው። አንድ ሁለት ሶስት አስራ አራት፣ በቃ እጄ መሰብሰብ አለብኝ አልኩ። ቅድና ሌሎች ልስጣቸው እያረኩ ብቻ ጫን እንደሚበላ ሰው ወላ፣ በልተን በልተን በልተን መጨረስ አቅቶን በሉ እሱና አድርጎ አሉ። ወደ አኸራ እንትቃል እስካርጉበት ጊዜ ድረስ ኡመቱን ሁላ ያያዝ ሲፋቸው ባህሪያቸው ነጋዴውንም ይሁን የተማሩንም ይሁን ያልተማሩንም ይሁን ሀታ በቃ መጠጥ ጠጪ ሰክሩ የመጣውን ሁላ አቅፎ ነበር የሚቀበሉት። እና ሀታ ጎረቤታቸው የተፈናቀሉ ከኤርትራ የመጡ ሰዎች ነበሩ። እና እነሱ ያው መንግስት ትልቅ መጋዘን ሰጥቷቸው እዛ ይኖሩ ነበር። ያው ሽንት ቤት የለውም እንደምታውቀው መጋዘኑ፣ ውሃ አያገኙም። ሐጂ ሙሳ ለነሱ ከስራን ሳጀምሩ ውሃቸውን ከፈቱላቸው። ቧንቧ ሰልፍ አድርገው ባልዲ ሁሉም ቀጥተው አንድ ባልዲ ማግኘት በዛ ጊዜ ቀላል አይደለም። ናይዘው እስከ ጥቁር ድረስ ያኖራቸዋል። ለመጠጣቸው፣ ለእቃቸው፣ ለምናቸው ከዛ ሲሞቱ እሳቸው ከዛ ውስጥ አንድ ሴትዮ ነበረች። ምን አለች? ክርስቲያን ናት። አንተ እግዚአብሔር አለች ሚሞት ሰው ታቶ ነው ይሄን አንድ ጥሩ ሰው የወሰድከው አለች። እና በቃ ለክሶ ብለክሶ አለች። ዲን ሲባል አጠቃላይ ሙሉ ዲን ሐጂ ሙሳ ላይ ታይ ነበረ። ሙሉ ዲን፣ ምሳሌ አሁን ሰው ዲን ሲባል ኢባዳ ላይ ብቻ ያተኩራል ወይ ዒልም፣ ይሄ እነዚህ ወይ ዚክር ሊሎን ይችላል። ይሄ ሁሉ አንድ ብራንች ነው። ነገር ግን አጠቃላይ ሙሉ ዲን ማህበራዊ ኑሮ ላይ ነው ያለው። ቢያንስ እንደው ፐርሰንቱ ማህበራዊ ኑሮ ላይ ነው ያለው። ይሄን ማህበራዊ ኑሮ እሳቸው ላይ ታይ ነበረ፣ ለሰው የመጨነቅ ሁኔታ ምግቡ ደግሞ በረካው ራሱ ወመየት ተቅለያጅ ያለው መክረጃ ነው እና የተቀዋቸውን ሁኔታ በምትመለከትበት ጊዜ በትንሹ የመብቃቃት ባህሪ ትረዳለህ። እና ደከመኛ ይሉ ለአንድ ሰው አይቀንሱ። ሁሉንም ያስተናግዱታል። ይሄ ብዛቱ ብዛት አይደለም ህዝቡ እና ለእያንዳንዱ ሰው ማለት ነው እና ሰዓቱን አቃተው ያ ሁሉ ሰው ማለት ነው እና ምንም ሳይከፋ ልክ የዱንያውንም እንደ ዲን ነገር አድርገው የዲኑንም ደግሞ ዲን አድርገው ሙሉ ለሙሉ ይዘው ያ ሁሉ ሰው ይዞ መጓዙ ነው እኔ የሚገርመኝ ለእያንዳንዱ ሰው ያ የሚመጣ ሰው ችግሩ በቃ እሳቸው ጋር ነው የሚፈታው። እኔ እንደምወደ